ሰላም ዩቲዩብ ተከታታዮች ቻይ ዛሬ እንደተለመደ እናንተን ነኝ። አንፍቺ የላችሁ ቀርብ ያለሁኝ ካልሞቱ ከመቀላ ላይ ነኝ እንደ ተከታተልን ጋብዛችኋለሁ። ህልሞቻችሁ እንዲፈታ መፈልጉትን ኮሜንሴሽን ስር ማስቀመጥ ትችላላችሁ። በዚህ ቤት አዲስ ሲሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ላይክ፣ ሼር ማድረግ እንዳረሱ። የዶል ምልክቷንም መጫ እንዳረሱ አዳዲስ ሲወጣ እንዲደርሳችሁ ማለት ነው። ቪዲዮቹ ሲረዝባችሁ በማፍጠኛ ማየት ትችላላችሁ። ሶስት ቪዲዮ ደግሞ ካያችሁ በኋላ ካልተፈታ አልተፈታም ካላችሁ የስር ህልሙ ማስቀመጣችሁ እንዳረሱ ላይክ ማድረጋችሁን ደግሞ አትርሱ። ቪዲዮ ስጀምሩ ላይክ አርጋችሁ ጀምሮ ወደ እናንተ ህልም ፍቺ ወስዳችኋለሁ። ሀና ሰላም፣ መቅዲ ሰላም። በህልም የሆነ ጥቁር ጫማ የሚያምር አጥበው እንዲደርቅ ውጭ አጥቢያ እንዲደርቅ ውጭ አደረግኩት። ከዛ የጫማው ባለቤት ትመጣና ጫማውን ልወስደው ነው እትለኛለች። ከዛ የሆነች ማላቃሴ ሴት አሮጌ ጫማ ምን ያደርግልሻል በዚህ ላይ ተቀዷል። ይሄ ጫማ አሜሪካን እዚህ ጋር አልነበረዋ። ይዘሽ አትሄጅ፣ አሜሪካ ነው ይዘሽ አትሄጅ ትላት አለች። ከዛ እህቴ ደግሞ ምግብ ልትሰጣት ነይ ትላትና የጫማ ባለቤት ልትበላ ትሄዳለች። እሺ። ጫማ ስራንም ባልንም ያመላክታል፣ ወይም ፍቅረኛን ያመላክታል። አሮጌ ጫማ ደግሞ ጥሩ አይደለም። ያው በፊት የነበረ ሰው በሕይወትሽ የነበረ ሰው መልሶ ወደ ቤትሽ መጥቶ ሕይወትሽ እንዳይበጠበጥ መጠቀቅ እንደሚኖርብሽ የሚያስጠነቅቅልም ነው። ይሄ ግን አንቺ ላይ የሆነው ይሄ የሰው ጫማ ሆኖ ነው አንቺ ይዘሽ ያየሽው። ስለዚህ ያው ምናልባት የሰው የሆነ ነገር አንቺ የሆነ የሚማረቅሽ ወይም ደግሞ የሆነ ይሄን ባረኩት ይሄን በሰራት ሰው ላይ ያየሹ ነገር ይሄን ባረኩት ይሄን በሰራት ወይም ደግሞ ይሄ የኔ በሆነ የምትዩ ነገር ካለ ወደ ራስሽ እንትን ማለት እንደሚኖርብሽ፣ የራስሽ ነገር ጥሩ እንደሚሆን የራስሽ የሆነ ነገር ምክንያቱም ያኛው ችግር ያለበት ወይም ደግሞ ለአንቺ የሚሆንሽ እንዳልሆነ ነው የሚያመላክትሽ። ያው የሌላም ሰው ሆኖ ነው ያየሽው። ስለዚህ ያው ጸሎት ማድረግ ነው። ጫማ ያው እንዳልኩሽ ያን ፍችው ግን የሰውን ሲሆን ግን ያው እንደዛ ነው እንትን የሚለው ኢንተርቪው ማድረግ እና ሳይክል እየነዳው አብረው የነበሩ ዳገቱን ወጡ። እኔ ከግማሽ ተመለሱ። ምነው ሲሉኝ የእናንተ ማርሽ አለው የኔ የለውን ብዬ ሳይክሉን እየገፋ ወጣውት ዳገቱን። እሺ ሳይክል ያው ህይወትን ባላንስ አድርጎ መምራትን ነው የሚያመላክተው። ግን ዳገት ያው ፈተናን ያመላክታል። የሆነ መሀል ላይ በቅትም፣ ግን ደግሞ እንደምትወጣ የሚያመላክት ነው። ፈተናውን እንደምትወጣው እየገፋህም ቢሆን ዳገቱን ስትወጣ ነው ያየው። በጣም ቆንጆ ነው። ዳገት መውጣት ፈተና ማለፍን ነው የሚያመላክተው እና ቆንጆ ነው። ሀና ሰፋ፣ ሰላም መቅዲ፣ ተባረኪ አሜን ብያለሁ። አንድ ሰፈር ነው፣ ቤት አለ፣ የታቆረው ውሃ አለ፣ ትልቅዬ እባብ። አንድ ሴት የልጅ እናት ነች፣ ወጣት ነች፣ ነደፋት፣ ግን አላወቃት አላውቃትም ከዛም ይያዝና ወጥ ይሰራ ይላሉ። ይያዝና ወጥ ይሰራ ይላሉ። እኔ እህቴ ልጆቼ እያልኩኝ እዘላለሁ። አንዱ ያዝለኝ ያዝልኝ እላታለሁ። በእውነታው አለም አንድ ልጅ ብቻ ነው ያለኝ። ህልሙ ላይ ግን ሁለት ይመስለኛል። ከዛ እባብ እባቡ ወጥ የተሰራ መሰለኝ። ከዛ አልጋ እና ኮንፈርት ብርድ ልብስ ተጥሎ ውጪ ላይ እናቴ እንውሰድ ስላት አይ ትለኝና፣ እንደገና የማላውቀው ሰው ቤት ቡና አፈላለው። ልጅ እናት ናቸው። ቡናው ቀጠነ ብንላለሁ። እናትየው መታ ቀጠነ ትለኛላች ዲያሳ የታቆረ ውሃ ያው ንጹህ ውሃ አደለም ቁሻሻ ምናምን ወይም ጭቃ ያለው ነገር ከሆነም ያው በአጠቃላይ ያው መከራን። የታቆረ ውሃ የሆነ ጉድጓድ ነገር ላይ ነው አይደለ ወይም የሆነ ትን ያለ ቦታ ላይ ነው። እንደገና ደግሞ እባብ ነው እባብ ሴጣንን ነው የሚያመላክተው ወጥ ይሰራ ነው ነገር ነው ነገር ነው ወጥ ነገር ነው የሚያመላክተው። እባብ ሴጣን ነው። ስለዚህ ያው በጣም በጸለይ ይኖርብሻል። ልጆች፣ ያው ሕጻናት መንፈስ ቅዱስንም ያመላክታሉ። ቆንጆ ነው ሕጻናት ቆንጆ ነው፣ መንፈስ ቅዱስን ያመላክታሉ። ያው የነደፋት ያው ሴጣን ነው እንግዲህ። ያው አታውቂያትም፣ ግን አንቺን አይደለም። ጥሩ ነው አንቺን አለመሆኑ። ያው ጸሎት አድርጊ በጣም ያው ለነደፋት፣ ግን ጥሩ አይደለም ያው አላቃትም ስላልሽኝ ነው። እና በደንብ መጸለይ ይኖርብሻል። ጸሎት አርጊ በደንብ። አልጋው ኮንፈርቱ ምናምን ጥሉ ነበር። አልጋም ጸጋ ነው ኮ ብርድ ልብሱም ጸጋ ነው። በጣም ቆንጆ ነው። ግን ያው ውጪ ላይ ነው የማን እንደሆነ አታቂ ግን ያው እነሱ ነገሮች ጥሩ ነበሩ። ይዛችሁ ትምትሉ መልካም ነገር ነው የሚያመላክተው። ቡና ማፍላት ነገር ነው። ቡና ማፍላትም ስጠጪ ካየሽ ነው ጥሩ የሚሆነው በህይወት እርካታ ማግኘትን። ግን ይሄ ቀጠነ ተብሎ እንትን ነው ስለዚህ ነገር ነው በአጠቃላይ እዛ ጋም ያለው ወጥ ሲሰራ ያው እባብ ነው ወጥ ሲሰራ የሚያየሽው ነገር ነው። እዚ ጋም ቡና መፍላቱ ነገር ነው የሚሆነው። ስለዚህ የሆነ ባላሰብሽው ሁኔታ የሆነ ነገር እንዳይመጣ፣ ጸብ ግጭት እንዳይመጣ መጠንቀቅ ነው የሚያስፈልገው። ያንን ነው የሚያመላክድሽ። ተጠንቅቄ ጸልይ። እዛ በህልም ነው እና ሴት ልጆ ልጆች ተሰብስበው ምግብ ይበላሉ አንዷ እንሂድ አብረን ስላት ቆየኝ ትለኛለች ከዛ ወጥቼ ሌላ ሰው እንሂድ ስትለን እሷ እየጠበኩ ነው እላታለሁ ከዛ ተመልሼ እንሄድ ስላት ቆየኝ ልጨርስ እላታለሁ በሶስተኛው እንሄድ ስላት እሺ ትለኝና ተቃቅፈን በፀሐይ እንሂዳለን ከዛ ወደ ጥላው ተሻግረን አቅፋ አቅፈት ነው ሲሄድ አየ ብትፈችልኝ። እሺ፣ ያ መተቃቀፍ ምናምን አብሮነትን ነው የሚያመላክተው። ያው መንገድ አብሮ መሄድም የህይወት ጉዞ ነው የሚያመላክተው አብሮነትን ያመላክታል። በጣም ቆንጆ ነው። ያው የምታውቃትንትን ከሆነ መልካም፣ ከዛ ሰው ጋር ያለህ ግንኙነት ጥሩ እንደሚሆን፣ አብሮ ህይወት ጉዞ እንዳላችሁ የሚያመላክት ነው ያው ምናልባት በፍቅር ግንኙነት ላይ ምናምን ከሆ ከሆነ ህይወት ለመመስረት ወይ ቆይ ነገ ቆይ ዛሬ ምናምን የምትባባሉ ከሆነ ካለች ፍቅር ጋር ያው በመጨረሻ በሶስተኛው ነው አይደለ እንትን ሲል አብራች ውስጥ ሄዳ ሆን አሁን ላይ ሊሰካ እንደሆነ የሚያመላክት ነው። ከሆነ ሙከራ በኋላ እንደሚሰካ አብሮነትን የሚያመላክት ያንን ነው። ጎዶሊያስ እግዚአብሔር ሰላም ደህና ነሽ? እግዚአብሔር ይመስገን። በህልሜ የወንድ ጓደኛዬ የተከራየበት ቤት ይመስለኛል። ቤቱ በጣም ዝርክርክ ያለ የድሮ እቃ ኮተት የበዛበት ቤት ነው። ከዛ እስቲ ትንሽ ላስተካክለው ብዬ ትንሽ ጠረግ አደርጋለሁ። ግን ቤቱ ውስጥ የነበሩ እቃዎች መጋረጃ ያየው፣ ይሄ እኮ ይጠቅማል፣ ይሄ ደህና ነው እላለሁኝ። ከዛ ወደ ውጭ እንወጣለን። እኔ በሩን እዘጋለሁ። ውጩ ደግሞ በፊት ይሄን ቤት ተከራይተው የነበሩ ሰዎች አያቸው አለው እሳት አንድደው ይጨፍራሉ። ከዛ ታናሽ እህቴ ዘግቼ ወደ ነበረው ቤት እቃ የሆነ እቃ ለማምጣት ትሄዳለች። እኔ ተይ አትክፈቺ ስላት አትሰማም፣ ተኳት ከዛ ከበዛ ይቅርታ፣ ችግር የለው። እሺ፣ ያው እቤት ዝርክርክ ብሎ ማየት የዛ ሰው ህይወት ይህ ነው የተሰበሰበ እንዳልሆነ የሆነ ህይወቱ ላይ የሆነ ግዴለሽነት የሆነ ያልተስተካከለ ነገር እንዳለ ነው። ግናቸው ያንን ነገር ለማስተካከል እንደምሞክር ይቃ ያው ሰው ነው የተዝረከረከውን ነገር ለማስተካከል የሞከርሽን ያየሽው ቆንጆ ነው። በህይወቱ የሆነ ያልተ ሙላሉ ነገሮችን ያው ለማስተካከል ሙከራ እንደምታደርጊ ነው የሚያመላክተው። ያው በሩንም መዝጋትሽን አላግባብ ወደዛ ሰው ህይወት ገብተው ህይወቱ እንዳመሰቃቅሉበት ማለት ነው። ያን ጥነት እንደምታደርጊ ነው። ሌላኛው የተከራዩ የነበረው እሳት ሲያነዱና ሲጨፍሩ ሁ ጭፈራ ቆንጆ አይደለም፣ የወጣት እልቂትን ያመላክታል። እሳት ነገርን ያመላክታል እና ያው ጸሎት ማድረግ ይኖርበታል። ያው እህትሽ ግን ያው አንቺ ሳሰማ ወደ ቤት በሩን ልክፈት፣ ግን ሲከፍት አላየሽም አይደል? ወደዛ እየሄደች ነው ያው በራሷ እንትን ማድረግ እንደምትፈልግ ነው። ግን ይሄ ያው አንችኺ በሩን መዝጋትሽ ምናምን ማስተካከልሽ ምናምን ቆንጆ ነው። እሳቱ ነገር ነው ያው እንዳልኩ፣ ጭፈራውም ጥሩ አይደለም። ክፉን ልም ደጉልልም ጸሎት ማለት ነው። ያው ግን ቆንጆ ነው። ዋኪ ሰላም። ንግዲ ሰላም እባክሽ ፍችልኝ። ከዚህ በፊት ልክ ልሽ ነበረ አልመለሽልኝም። በህም ከፍጠኛ ጋር የሆነ ሞል ውስጥ እየሄደን ልብስ መሸጫ ጋር ደርሰን የሆነ ሀበሻ ልብስ አነሳ እና እላይ ላይ አርጎ ለካው። ግን ልብሱ የወንዶች አይነት አበሻ ልብስ ነው፣ ቀሚስ አይደለም። ከዛ እኔ ይሄ አልወደድኩትም እለውና ምን ሳይለኝ ልብሱን አጣጥፎ መልሶ አስቀመጠውና ከ ከፊት ከፊት ይሄድ ጀመረ። ከዛ እኔ ደግሞ የሆነ የሚያምር ሼቲ ቀሚስ አይቻለው እሱ እኮ የአምራር እሱን ግዛለኝ አልኩት። እሱ እሱ ይሻለሻል እያለ ከፊት ከፊት ይሄዳል። ከዛ የሆነ ህፃን ጋር ደረስንና እየወጣን እኔ ጓደኞቼን አገኘውና ሰላም እያልኳቸው እሱ ዞር ሳየው ጥሎኝ ሄዷል። ከዛ እኔም ተከተልኩት። እሱ ፎቅ ወጥቶ ጨርሶ ነበር። እኔ አንድ የመጨረሻ ሲቀረኝ ልወጣ እያልኩኝ እታች ላይ የምወደው ደብር አይቼ ዊህ ማርያም ያልኩና የመጨረሻው ደረጃ ልወጣ ስል ደረጃው ከበበኝ ብኝ ከዛ፣ ንፋስ ይገፈትረኝ ጀመር። ከዛ ፈርቼ እዛ ቁጭ አልኩኝ። ዝቅ ስል እጄ ላይ ጠዋት ጠዋት የማነበው መዝሙረ ዳዊት እጄ ላይ ይዣዋለው። ከዛ ወደሱ ለመሄድ ብዬ ሌላ አማራጭ ልፈልግ ብዬ ወረድኩና አጠር ያለ ፎቅ አገኘው። ግን ይሄኛው ደረጃ ወደሱ አያደርሰኝም አልኩ። ከፎቁ ስር ምድር ላይ ቧንቧ ነበረና ፊቴን ታጠብኩ። ቀና ስል ፈቀኛ በመስኮት እያየ ነበረ። ምንድነው ክሽፍችልን አረዘንኩብሽ ግን ቅፍታእ ያው ሀበሻ ልብስ ጥሩ ነበር ግን ያው ይሄ ሱሬ መሆኑን ያየሽው አንቺም ያው እንትንም አትይው ነው። ቀሚሱም ደግሞ ጸጋ ነበረ ያው። እሱንም እንትን አልገዛችውም። እንደገና ጥሎሽ ሲሄድም ህንፃ ላይ ወጥቶ ለብቻው ሲሄድ አንቺ ከኋላስ ስትስቂ ነው። ስለዚህ የሆነ በመሀላችሁ ክፍተት እንዳለ ነው የሚያመላክትሽ። ያው የእመቤቴን ደብር እና ያየሁ ያልሽው ካስታውሹ ብትሄጂ መልካም ነው። ታቦቱ ጠብቶሻል። ያንን ነው የሚያመላክትሽ እጅሽ ላይ የሚያይሹ መዝሙር ዳዊት ያው ጸሎት ጸልይ በደንብ መዝሙር ዳዊት በደንብ ጸሎት አድርጊ ያው የሆነ እንቅፋት ምናምን ካለ የሆነ ነገር እንዳታደረጊ ወይም በግንኙነታችሁ መሀል ላይ የሆነ ክፍተት ምናምን የሚፈጠር ከሆነ ያው በጸሎት መስተካከል እንደሚቻል ያንን እያመላከተሽ ነው ቆንጆ ነው በጣም ሌላው ደግሞ ደረጃ ሀሳብ መወጣትን ነው ደረጃ ያው ግን ይሄኛው ወደሱ ጋር አያደርሰኝም ስትኝ ያየሽ፣ ያው ጸልይ በደንብ ጸሎት አድርጊ። የሆነ በማላችሁ ክፍተትን እንደሚል ነው። እና ደግሞ ፊትሽን ስትታጠብ ማየ ፈጣሪ በደልን ይቅር እንዳለሚያመላክት ነው። መታጠብ ንስሐ መግባትን ፈጣሪ በደልን ይቅር እንዳለሚያመላክት ነው። እና እሱ ቆንጆ ነው በጣም ቀና ስል ደግሞ ፍቅረኛ በመስኮት አየሁትን ነው ያልሽው። ያው ነገሮች ከዛ በኋላ ግን የሆነ እንትን እንደሚይዙ ነው የሚያመላክትሽ። ጸሎት አድርጊ። ነገሮች የሆነ መስመሪያ ለያዛ ነገርም ካለ በጸሎት መስተካከል እንደሚችል የሚያመላክትሽ። ቆንጆ ነው። እንደ ተመቻችሁ ተስፋ አደርጋለሁኝ። በዚህ ቤት አዲስ ሲሆናችሁ ሰብስክራይብ በማድረግ ቤተሰቡ ነ ላይክ፣ ሼር ማድረግ እንዳረሱ የደወል ምልክቱን መጫን እንዳረሱ አዳዲስ ሲወጣ እንዲደርሳችሁ ማለት ነው። አልተፈታ ብላችሁ የምልኩልኝ ሶስት ቪዲዮ ሼክ አርጋችሁ ነው ሶስት ቪዲዮ ቼክ አድርጉ። ከዛ ካልተፈታ አዲስ የምለቀው ቪዲዮ ላይ አስቀምጦልኝ ማለት ነው። በዛ ይሄን ይመስላል። ስለተከታተላችን ከልብ አመሰግናለሁ። በሌላ ምፍድ እስከምንገናኝ መልካም ጊዜ። ላይክ ማድረጋችሁን ደግሞ አትርሱ።